ሩታ የእህቶቿ ጀግና፣ የእህቶቿ አንበሳ፣ የእህቶቿ እልልት፣ የእኛ ሙሉ ሴት ማለት ነው ሩታዬ። ሁሉም ነገር አሟልቶ ነው የፈጠላት። ከትወና ትወና፣ ከጸባይ ጸባይ፣ ከመልክ መልክ፣ ከጸጉር ጸጉር፣ ከቁመና ቁመና እና በሩታ የሚወጣባትንም ነገር የለም። እንደውም በአካል ብታያት እራሱ የበለጠ ነበረ። በዚሁ አጋጣሚ ማለት ነው ታብሌት ላይ ያስቀመጥኩት ሪካርድ የአንቺ ጠዋት በሰራሁት ቪዲዮ ነው እኔ ብቻ አይደለሁም ሁሉም እህቶቻችን የሚያውቁት ነው። ለካ እውነት የገረመኝ ነገር እኔ ብቻ ነበረ ሚስጥር ማውቀው ያልኩት ግን ብዙ ሚስጥር የሚያውቅ ሰው አለ። እንደዋት በሰራሁት ቪዲዮ ኮሜንት ላይ ገብታችሁ ከላይ እስከታች በውስጥ እየገባችሁ አንብቦ እውነት እንደውም አንድ እህቴ ወላ እያለች ነው የተናገረቻት ማለት ነው። እና አምጥቼ መናገር እችላለሁ። ያልሽኝን ያልሽኝ ነገር ማለት ነው። የሰው ልጅ ማለት ያየውን ማውራት ወይም ደግሞ የሰው ማውን እንደዚህ አውጥቶ መጥፋት አይጠበቅበትም። ይሄንም ደግሞ ላንቺ ምላሽም አልጠብቅም ነበር፣ ነገር ግን ንጹህ ናት ሩት ታዬ። በንጹ እህታችን ላይ ንጹህ ምንም አንደበት ላይ ምንም አይነት ቆሻሻ ነገር በሌለባት እህታችን ላይ የተለያየ ነገር ስትጠቀሙ እኔ አላልፋችሁም ብቻ ሩታን ስለወደድኳትና ስላደነኳት አይደለም የሰውን ማንነት መጀመር አጣሩ ሩታ ምን እንደሆነች ሩታ በምን አይነት መንገድ እንደተተወነች ምን እንደሆነች አጣርቱ ይህ አሰላም አለይኩም ወረህመቱላሂ ወበረካቱህ። ውድ ቤተሰቦቼ፣ ሰላም ሰላም ብያለሁ፣ ብያላችሁበት ሰላማችሁ ብስትረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ እና በዚሁ አጋጣሚ ማለት ነው ብዙ የሚያውቁ ምስጢር የሚያውቁ ልጆች አሉ። በጣም ነው የተገረምኩት። ሲቀጥል ደግሞ የሩታ ማንነቷ የሰውን ማንነቱም እንደዚህ ቀስ በቀስ እያለ አይደለም ሰው እያወቀው የሚመጣው ማለት ነው። እና የሩታም አንድ ቀን ማንነትዋ ምን እንደሆነች፣ ምን አርጊ እንደተባለች፣ እንዴት እንደሆነች እውነት ይሄንን ቀን ለእኔ ይናፍቀኛል። ደግሞም ቃል ተገብቶልናል። ይሄንን ነገር የሩታ ማንነቷን እንዲወጣ ማለት ነው። ያንን ቀን እስከሚወጣ ሩታ ማን እንደሆነች የዛን ሰዓት እውነቴ ነው። ሙላችሁ እያንዳንዳችሁ እንደዚህ በውስጥ ሩታን ከሩታ ጎን የምንሆን ከአብርሽ ጎን ለምንሆን ለምን ይነካሉ? ለምን እነሱ የምናደርጉ ህዝቡን አቅፈው ነው። አብረን ነው በልተን የምንጠጣው። እነሱ እኮ ሕዝቡ ነው የሚያሳድጉት። ለራሳቸው አይዲ አይደለም። በቃ አብርሽና ሩታ ጥሩ ነገር የሚሰሩት ነገር አይተን ከሩታና ከአብርሽ ጎን ስለቆምን ብዙ ነገር የምትሉ ልጆች አላችሁ። አሁን እቺ ልጅታ ሪከርድ ያርገችው እውነት ነው ምላችሁ፣ ሰው የሚለው ነገር አይደለም ያለችው። ነገር ግን እኔ ርከርዱንም ራሱ ማውጣት እችል ነበር፣ ኋላ አላወጣም። ምክንያቱም አንድ ሰው አጥፍተዋል ብዬ እኔ አላጠፋም። ብቻ ግን እኔ ለዚች ልጅ መልስ ልስጣት ብዬ ነው የመጣሁት ማለት ነው። መልስ ምሰጣት እኔ ተሳድቤ ወይም መጥፎ ነገር ተናግሬ አይደለም። ምክንያቱም አንድ ቀን የሩታን እውነቱን ትክክለኛው ነገር ሲወጣ እያንዳንድሽ እየመጣሽ ሩታን አጥፍቻለሁ፣ ይቅርታ እንደምትያት ተስፋ አደርጋለሁ። ይሄንን ቀን ደግሞ እየናፈቃችሁ ጠብቁ ማለት ነው። እና ለማንኛውም ነገር ማለት ነው እውነተኛ ነገር ለትንሽ ጊዜ ተደብቃ ብትኖር ነው አንድ ቀን ደግሞ ሩታ ምን እንደሆነች ምን አይነት በቃ ጨዋ ልጅ፣ ጨዋ ቤተሰብ ያሳደጋት ለሰው ምን አይነት እትትና ያላት ለሰው እሺ በማለት ዋ ብዙ ነገር እንደደረሰባት፣ በብዙ ጉዳይ በብዙ በመጥፎ ስራዎች እንደገባች በቃ እናንተ ደግሞ አሁን ትንሽ ነገር በሩታ በደካማ ጎኗ ገብታችሁ ብዙ ነገር የምትሏት የምታወሯት አለ። እሷ ግን አይደንቃትም። እኔ ከዚህ በፊት ማለት ነው እውነቴ ነው ምላችሁ፣ እንዴ ሩታ ምን አይነት ልጅ ናት ነበረ ምለው። ምንም አይገባትም እንደ ይህን ሁሉ ስትባል፣ ለምንድን ነው ማትወጣው ለምንድን ነው ከዚህ ነገር ህይወቷን ማታርቀው ነበረ ምለው። ሞር ግን ካየኋት በኋላ እውነት በጣም ተገርሜ ባታለሁ። እሷ ለካ ለዚህ ነገር ነው የምትታገለው፣ ላላትን ነገር ላላትን ፍቅር። ምክንያቱም በቃ ሴት ልጅ ማለት እኔ እንጃ ትሸነፋለች እሷ ግን መቼም ሽንፈትን አታውቅም። ሁሌም ወደፊት ነው ማለት ነው እና ሩታ አንድ ነገር ልንገራችሁ። ለምሳሌ የሚሆናችሁ ነገር ብቻ ማለት ነው። ከምንም ነገር የሰው ፍቅር ይስጠን። እውነት ትላንትና በሳቅ ቤት በተኮመተ ቪዲዮ ኮሜንቱን ገብታችሁ ዩ እውነቴ ነው የምላችሁ ሁሉ ከላይ እስከታች በቃ ሩታ የት ሄደች? አብርሽ ሞር እንኳን የአብርሽ ስም የለም። ሩታ ለምን ቪዲዮዋ ተደለተ? የሩታ ቪዲዮ ለምን ተደለተ? እና ለሩታ እውነት ሌላ ሌላ ታሪኳን ጥሩ መልካም የሰራቻቸው ነገር ስንት ነገር ያደረገች አንድን ሴት ጀግንነት፣ ለምሳሌ አንድን ሴት የፈለገችው ነገር እንድታረግ ያደረገች ትምህርት የሰጠች ልጅ ናት። ያንን ሁሉ ተውትና እኔ በትላንትና ኮሜንት ብቻ ተገርሚያለሁ። ለሩታ ማለት የትላንትና ኮሜንት የእሷ ጀግንነቷ የሚያሳይ ኮሜንት ነው ማለት ነው። እንግዲህ ይህ ሁሉም ሩታን የሚወድ ሩታን የሚያደንቅ ሩታን የሚጠላ የለም። አንዳንድ ሰዎች በስንት አንዳችሁ ነው እንጂ ያንም እናንተም የምትጠላት አንድ ቀን የሩታ ማንነቷን እቺ ነገር ምን እንዳረገች ተበድላለች ወይ ወይን በድላለች የሚባል ቀን አንድ ቀን ያቺን ቀን እስከምትወጣ ድረስ እናንተ ደግሞ እንደፈለጋችሁ ተንሸራሸሩ ማለት ነው። ነገር እኔ የሁላቸውንም ማንነታቸው ከካሜራ ጀርባ ስላየኋቸው ምንም ነገር መናገርም መሳደብም አልፈልግም ብዬ ነበር ግን ሞር ደግሞ ሩታ ያላረገችው ነገር አርገች፣ ያልሰራችው ነገር ሰራች ስትሉ ደግሞ እኔ ዝም ብዬ ማለፍ አልችልም። ለምን ሩታ ስለመወዳት አይደለም። አንቺ ሩታ ስለምትወጃት የመጣልሽ ነገር ሁሉ መስራት ትችያለሽ። አዎ ስለመወዳት አይደለም። ምክንያቱም የእሷ ማንነቷን ማታቁ ልጆች አላችሁ። የእሷ ምን እንደሆነች እያንዳንዳችን ማናችንም የሚያውቀን ነገር የለም። ግን አንዳንድ ሰው የራሱን ገመና ራሱ ምን እንደሆነ ከካሜራ ጀርባ ምን እንደሚሰራ ከሩታ የበለጠ የሚያረግ ነገር እያለ የራሱን ደብቆ ደግሞ እሷን እዚህ ጋር ሲሰድ ወይም ደግሞ እሷን ሲያቆሽ እኔ ማየት አልወድም። ለምን ብትሉ ሩታ ያደረገች ነገር እኮ የለም። ለሴቶች ፍቅር አስተማረች እንጂ ስለ ፍቅር ዝቅ ማለት ማለት እኔ እንጃ አይከብድም። በቃ ፍቅር ነው ይሄ ነገር ማለት ነው። ደግሞ እሷ ሰው ሰራሽ ነገር አይደለም የሰራችው ተፈጥሮ ነገር ነው የሰራችው ማለት ነው። ከአንድም ሁለቴ ተናግራለች ማለት ነው። ግን እኛም ከአንድም ሶስቴም ቪዲዮ ሰርተናል። ብቻ በቃ በጣም የሚያስጠላና የሚደብር ንግግር ባትናገሩ። ሲቀጥል ጠዋት ምንም ነገር የተናገርኩ ነገር የለም። ሁላችንም ሰላምኑን፣ ፍቅርኑን፣ አንድነትኑን እነሱ ከካሜራ ጀርባ አንድነት ናቸው ነው ያልኩት። እንግዲህ እናንተ ባመጣችሁት ነገር ነው። አብርሽ ከሩታ ስለራቀ ከፍቅር ስለራቀ ከእሷ በጣም ምናምን ነገር ከእሷ ነው የሚያምረው እሱ፣ እናንተ ነው የምታውቁት ይሄ እኔ አላቅም። እናንተ ነው የምታውቁት እዚህ ጋር ይሄ ነው ያ ነው ማለት አልችልም። ነገር ግን እንደ ሩታ ማንም ይሆን የለም። እውነቴ ነው ሙላቸው፣ ልንገራቸውና፣ ሩታ ማለት እኔ እንጃ ከጀግናም ጀግና ናት። የቡታ ጀራ መንግስት ማለት ነው። ለሩታ አልማዝ ወርቅ ቢገዛላት፣ እኔ እንደውም ከግሯ ከግሯ ጀምሮ እስከ አንገቷ ወርቅ ቢያለብሳት ራሱ አይገርመኝም። ምክንያቱም ሀገራቸውን አስጠረትም ትላቸዋለች አገራቸውን ድንቅ ትሆናለች ማለት ነው። በቃ ሩታ ከመጣች በኋላ ነው ቡታጀራ ፍቅር በፍቅር የሆኑት። መዋደድን፣ አንድነትን ያመጡ በጣም እኔ እንጃ ከዛ በፊት እያንዳንዳችን አይተነውነ ንጹ ሴት ናት ሩታዬ ማለት እኔ እንጃ ከምንም በላይ የነገሰች ሴት ናት። ንጉስት ሴት ናት። የአብርሽ ቀብራባ ሚስት ናት። ምን ልበላችሁ፣ ስለ ሩታ አውርቼም አልጠግብም፣ ገልጬ አልጠግብም። ለሩታዬ ቃል የለኝም እውነት ለመናገር ማለት ነው። እኔ እንጃ አንድ ቀን ስለሷ በሚዲያ ወጥቼ እናገር ይሆን ማለት ነው። እና እናንተ ማንነታችሁን ደብቃችሁ በስተጀርባ ስለ ሩታ ባትለፈልፉ ባታወሩ በጣም ደስ ይለኛል። ሩታ ማለት ቅመም ልጅ ናት። ቅመም፣ እንደ ምግብ ያለ ቅመም አይጣፍጥማ። ዩቲዩብም ቲክቶክም ሩታ እየከሌለችበት አይጣፍጥም። እውነት፣ በጣም ነው የሚደብረው። በጣም እንደኔ ብችል ብችል ማለት ነው የሩታና የአብረሽን ማንነታችሁን አሳያችሁ ነበርኩ ቢያንስ እንኳን ሞድ ለ15 ለአንድ ሳምንት ደብቂያቸው ደብቂ አድርጊያቸው ማለት ነው፣ ህዝቡ የት እንደሚገባ አይነበርኩ። እንኳን ለስድብ ራሱ ይናፍቋቸዋል፣ እንዴት አድርገን እንስደባቸው ለማለት ማለት ነው። እና ሩታ ነገ መሆን ዛሬ፣ ሁሌም ወደፊት ናት። የኔ ነብር፣ የኔ ጀግና ሴት፣ የኔ ቆንጆ ሴት የኔ ሞዴል ማለት ነው። በጣም ትለያለች እና ከምንም በላይ አላህ ይጠብቃት የኔ ውድ ነገር። ለእህቶቿ ደግሞ ጀግና ናት፣ አንበሳ ናት፣ በጣም የሚወዷት